የገስት ማስገቢያውን እንችን በትልቁ አድርጊው ማሪ ወይስ እንደዚህ ይሻልሻለን? እንጃ። አንቺን በትልቁ በትልቁ ሩታ አንቺ በትልቁ ሆኝ እዛ እነሱን ከጎን ታደርጊያችን። እንደ ከውስጥ እዛው እንዳለ እንደዚህ ጡንቻ በጡንቻ ነው። ትራስ ማስተካከል አቃታት መሰለኝ። እንዴ አላት አፍያኝ ቆንጆ ህጻናት የምትገባ ሌሎች የለውምን? አይደለም እራስ ነች የምትገባ። እሷን መግባት ያለባት አድርጌዋለሁ። አንቺ ራስ በትልቁ አድርጌ ዘጠኝ አድርጌዋለሁ። ኦኬ እሺ ርስን አድርጊያት በዘጠኝ እኮ ማድረግ ትችላለች። አፊ እኔ ልውረድና ባለፕሮግራም ያስገቢያትናና ሩ ራሷ አራት ሬጅታንክ ነክታ እኮ ማድረግ ትችላለች። ላ አሪፍ አይደለም። እንዴት ይታያል ፕሮግራሙ? ማሬ አሪፍ አይደለም። እንደዚህ እኮ ኬኩ ለራሱ አይመችም። እንደዚህ ከሆነ ልባችን አስደነግጠው። እንዴት ነው የሚያምረው! ሉ በጣም ነው የሚያምረው፣ በጣም እሩትዬን አሳያት ፎቶዋን እስኪ፣ ሲያምር በጣም ያምራል። ፎቶውን አሳያት። ውይ አቤት አቤት ሲያምር ምንም እኮ ለየቱም ካሜራውን አቅርቡና ኬኩን አሳያት። ዋው ያምራል።

አሁን ደግሞ በደንብ ፍክት አለ። ቅድም ጨለሙ ብሎ ነበር መሰለኝ። መብራት ደስ ሲል ኬኩና አሳያል ትኬክ ሩብተርስ አሜን አሜን። ከታች እየመረቃችሁ ያላችሁ ሰዎች በጣም ነው አይደል? ምናሽ ማ ሰላም፣ እንዴት ነሽ?

ማለት እንዴት እንደሆነ አላውቅም። በንጹህ ልባችሁ ነው እና ማለት ንጹህ ልብ ነው ያላችሁ እና እኔ ብቻን አይደለም እንደዚህ ያደረግኩትኝ። ንጹህ ልብ ያላቸው ሰዎች ናቸው ከጎንሽ ያሉት። እግዚአብሔር ባልሽ ቢኖር ነው ባል ቢኖርሽ